ከመስና አምስት ሺህ ተበድሬ ሁለተኛ ዙር ነው። አዎ ሁለተኛ ነው። የኛ አንድ ሺህ ስምንት መቶ ነው። ሻሼ እና መሰረት የባህሉ ሚስት እኮ እርስዎን አገኘው። ከዛ እሷ እንደገና ደ ተበቅናት ተዋበችም እንደው እምልሽ ያኔ አሁን አባቴን እናንተ ሌላችሁ ያረዳችሁ ስመጣ እሳቸው ትየ ሙሉ ተዋበች እንጀራው ተጋግሮ ወጡ ተሰርቶ በሞሰብ ተይዞ ቤቴ ድረስ መጥተው ያስተዛዘኑኝ ያረዱኝ እነሱ ናቸው። አባይ ድልድይ መሰረት ሲጣል ምንድን ነው ዓመተ ምሕረቱ ሁለት ሺህ ስንት ነው? የዛን ጊዜ ነው የመጣሁት በሀያ አራት ተጣላ በሀያ አምስት እኔ ቤት የገባው፣ እና ከዛን ጊዜ ጀምሮ ይኸው በሰላም እንኖራለን፣ እንጠያየቃለን፣ ሲሞቱ እንቀባበራለን፣ ብንጣላም እንታረቃለን። ጥሩ ሰፈር ነው። በጥሩ ሁኔታ ነው የምንኖረው። ድሮ ሰፈሬ ደግሞ ሀያ አምስት ዓመት አንድ ቤት ውስጥ ካች ለምለም ትግሬዋ ኖሬያለሁ በአንድ ምጣድ በአንድ ሞሰብ ጋግር ማርያም ቤት እጣስ ይወጣልን ቤት እኔ ወደዚህ መጣው እሷ መቸር ሄድ አማ እንኳን እየጠጣ ገብቶ ባሏ ቄስ ናቸው። በቃ ነው የምትለው እንዲ እንዲ እንዲ ሰው ተማረን አናውቅም ነበር። አሁን እንኳን ሀያ አምስት ዓመት ሀያ አምስት ቀን አይኖርም። የእኔ ባል ጠጡት ወይ አንቺ ባል ሳይጠጣ ማን ቻቻላል? ልጆችን በወልድ እነሱ ላይ ነው ሶስት ልጅ የወለድኩት አርባ ሰባት ነው መንዲዳ እነሱ ናቸው እንዲሁም የመጀመሪያው ልጀት እየመቅደስ እጅ ላይ ነው የተወለደ በሰላም ሰማንያ ቀን እንጀራ አልጋግርም። ራሳቸው ጎረቤቶቼ አሁንም ቢሆን አሉ። ካሉት እንጠያየቃለሁ። እድሬንም ማህበራዊ ኑሬታች አልተው እዚህም ይኸው እንደምታይ ነው። እንዲያውሎ ንፋስ በራል ማርያም ታይ ሰፈር አሁን ይሽዬ መዋጮ እድሩ ተበተን ያው ፈረስ ብሩን ወሰርም የሴቱ የወንዱ አለ። ማህበራዊ ኑሮ እዛ ብሬ ነው ምኖር ለእሶም ሲሆን አብረን እንግዲህ ወደፊቱ እግዚአብሔር ያውቅ ጎረቤቶች እነሱ ናቸው ያስታመሙኝ፣ ፎጭ አርገው ብራቸውንም ቢሆን በመጠየቅ ወተቱ ነው ምኑ ነው በጣም ጠይቀው። በጣም በመሜ ጊዜ በሱመም ጊዜ ደግሞ የእኔ ያልተተረገልኝ አለ። ድሬ ደግሻ አላበላሁም እንጂ እኔ በጣም ነው እዚህ ግቢ በይበልጥ፣ ቅድምም ነግሬሻለሁ፣ ከሁለቱ ከቅዱስና ከመሬውንም አለያቸውም። ያው ሞት ግን ይለየናል እንጂ ከማንም ቢሆን ወዳቸዋለሁ እንጂ ሰው ይወደኛል ብለሽ እንትናት ይማረልኝ። በክፉ አይለየን እንጂ እኛ በሰላም ነው የምንኖረው። አንዱ ካንዱ ወስደን ነው የምንበላው የምንጠጣው። ቢቸግረንም ብናጣም ብንነጣም ተቻችለን ይኸው እንግዲህ አለን እግዚአብሔር ይመስገን። ክፉ አይንካን አይለየን። እናንተም እንግዲህ ያማራውን እንጀራ ይስጣችሁ። ፍቅራችን እንደ ሸማ ያልብሰን። አገራችንን ሰላም ወጣቱ ሰላም ወጥቶ ሰላም ይግባልን። ይሄው አለን ማንቢያማቸው ተጠያይቀን ነው ምንም አንድ ቀንም ባናድርሙት እኔና እግዚአብሔር ይመስገን። አዲኖ አምጥቶ እዚህ ቁጭ ላረጋቸው ይሄን ወቅስጅን ነቅሎ በሰላም መተንፈሳቸው ለእኛ ይበቃና ምንም ይበቃናል። ምንም ና ቃለ መጠየቅ ነው ነው ነው፣ በፍቅራችን የተነሳ ነው

እናተ የእኛ እንትን ይዛችሁ መዋዴን ነው። ለሰው ልጅ መጣሽ ነጣሽ የሚችልሽ ቤትሽ እኔ አሁን ምን ልብላ፣ ምን ልጠጣሚያ የለም አደለን መግባሬን ነው የሚያየው። የእኔነትን ደግሞ እኔ እና እዝጌር ነው የምናውቀው እና አይለየን። እንግዲህ ድረሱ ልጆቻችን እኔና ጤና